የብፁዕ አቡነ ይስሐቅ ተግባር ብዙዎችን እያነጋገረ ነው። በምስራቅ አርሲ ሀገረ ስብከት በክርስቲያኖች ላይ በደረሰው ጭፍጨፋ እናቱንና ቤተሰቡን በሞታቶ በተአምራት የተረፈውን የአራት ዓመት ሕፃን በዛሬው ዕለት ጎበኙ። ቤተ ክህነቱ መግለጫ ፈጥኖ የሚያወጣው በድንገተኛ አደጋ ለሞቱ እንጂ ለዓመታት ድረሱልን እያሉ ለሚጮት ክርስቲያኖች አይደለም። መሞታቸውን ካመነም በሁሉም አድባራትና ገዳማት ጸሎተ ፍትሃት እንዲደረግ ማዘዝ ነበረበት። ነገር ግን ማስቀጠላቸው እስካልተነካ ድረስ አይገዳውም። ገዳዮቻችንንም አውቀናል፣ አስገዳዮቻችንንም አውቀናል። እንዳትፈራ ሞትን እንዳትፈራ የብዙ አቡነ ይስሐቅ ተግባር ብዙዎችን እያነጋገረ ነው። በምስራቅ አርሲ ሀገረ ስብከት በክርስቲያኖች ላይ በደረሰው ጭፍጨፋ እናቱንና ቤተሰቡን በሞታቶ በተአምራት የተረፈውን የአራት አመት ህፃን በዛሬ ሁለት ጎበኙ። በሀገረ ስብከቱ ስም ለመጀመሪያ ዙር የህክምና ወጪ ማስፈጸሚያ የሚውል የሰባሺ ብር የገንዘብ ድጋፍ አድርገዋል። በቦታው ባደረጉት ንግግርም ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ብለዋል። የዜጎችን ሰላምና ደህንን ነት መጠበቅ ያለበት መንግስት የክርስቲያኖችን ሞት ቢክድም የመንጋው ጠባቂ የሆኑት የሀገረ ስብከቱ ሊቀ ጳጳስ በጎቹን ለተኩላው አሳልፈው ቢሰጡም ሕሊና ያላቸው ኢትዮጵያውያን እና እውነተኛ የቤተክርስቲያን አባቶች ግን ሀዘናቸውን እየገለጹ ይገኛሉ። ከነዚህ መካከል ብፁዕ አቡነ ሄኖ ቀዳሚው ሲሆኑ ብፁ አቡነ ገሪማም ይገኙበታል ከዚህ ሁሉ የሚደንቀው ግን የአቡነ ይስሐቅ ተግባር ነው ከአርሶ አደሮች ጋር አራሽ ከካህናት ጋር ቀዳሽ ከሊቃውንት ጋር ማህሌታዊ የቃል ብቻ ሳይሆን የተግባር አባት የሆኑት ብፁ አቡነ ይስሐቅ ሀዘናቸውን በጽሁፍ መግለጫ ብቻ ሳይሆን በቦታው ተገኝተውም አጽናንተዋል ድጋፍም አድርገዋል የተግባራቸው አባትማ አለን እንድንል አድርጎናል በቦታው ባደረጉት ንግግርም ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል ብለዋል ተገልጿል። ብፁዕ አቡነ ይስሐቅ በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኑኑ ጃዊ ቀበሌ የሚገኙ ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸውን ከሰሙበት ጊዜ ጀምሮ እጅግ ማዘናቸውን ገልጸው ለሞቱ ዕረፍተ መንግስተ ሰማያት፣ ቤተሰባቸውን ላጡ መጽናናትን እንዲሰጥ ተመኝተዋል። ብፁዕነታቸው የሰው ልጅ ሰው ሆኖ ከመኖር ይልቅ አውሬ የሆነ ያስቸገረበት ዘመን ላይ መድረሳችን እጅግ የሚያሳዝን ነው ብለዋል። እርስ በእርስ እንዋደድ ዘንድ የታዘዝነውን የአምላክ ቃል ወደ ጎን በመተው ሌሊትን ተገን በማድረግ ለተፈጸመው ድርጊት ነገ እግዚአብሔር መልስ ይሰጣል በማለት መልእክታቸውን አስተላልፈዋል። ከነዚህ ከተገደሉት ምዕመናን ዛሬ ወላይታ ሶዶ ክርስቲያን ሆስፒታል ህክምናውን እየተከታተለ የሚገኘው እድሜው አራት ዓመት የሆነው ህጻን ላይ እንዲህ አይነት ጭካኔ የተሞላበትን አረመኔያዊ ተግባር መፈጸም እጅግ አስነዋሪ ተግባር ነው ያሉት ብፁዕነታቸው፣ ቆም ብለን ማሰብ ነው፣ ወደ ልቦናችን መመለስ የሚገባበት ዘመን ስለሆነ ለቤተ ክርስቲያናችን በአንድነት ዘብ የምንቆምበት ጊዜ ላይ መድረሳችንን ያሳያል በማለት አጽንኦት ሰጥተዋል። ይህ ህፃን በደረሰበት አደጋ ህክምናውን አጠናቆ እስከሚወጣ ድረስ ድጋፋቸው እንደማይቋረጥ የገለጹት ብፁዕነታቸው አስፈላጊውን ድጋፍ እንዲደረግ በሀገረ ስብከቱ ለሚገኙ ገራማትና አድባራት መመሪያ ሰጥተዋል። በተጨማሪም በሀገረ ስብከቱ ስም ለመጀመሪያ ዙር የህክምና ወጪ ማስፈጸሚያ የሚውል የሰባ ሺህ ብር የገንዘብ ድጋፍ አድርገዋል። ብፁዕ አቡነ ይስሐቅ አክለውም በቀጣይም ሀገረ ስብከቱ ከጎናቸው እንደሚሆኑ በመግለጽ ቤተሰቡን አጽናንተዋል። ሌላኛው መልእክታቸውን ያስተላለፉት የወላይ ሀገረ ስብከት ዋና ስራ አስኪያጅ መላአከ ሰላም ቀሲስ ቦክቻ ኤንጋ ዛሬ ሰማዕትነትን በተግባር ያየነበት ዘመን ነው ያሉ ሲሆን፣ ቤተክርስቲያን በሰማዕታት ደሜ ጸናች መሆኗን በተለይ በአንዳንድ አካባቢ የሚታየው የቤተክርስቲያን የፈተናና የሶቆቃ ዘመን መሆኑን ገልጸው ህፃኑ ህክምናውን እስኪያጠናቅቅ የሀገረ ስብከቱ ክትትልና ድጋፍ እንደማይለይ ህዝበ ክርስቲያኑ በማስተማር ኮሚቴ በማዋቀር በመላው ዓለም የሚገኙ ምዕመናንን የዚህ በረከት ተሳታፊ በማድረግ ዝግጅት እንደሚደረግ ተሳስበዋል ። ብፁዕነታቸው በሆስፒታሉ ህክምና ላይ ላሉ ታካሚዎች ጸሎት አድርገዋል። በጉብኝት መርሃ ግብሩም የሀገረ ስብከቱ የየመምሪያው ኃላፊዎች፣ የግራማትና አድባራት አበምኔቶች፣ አስተዳዳሪዎች እንዲሁ በማህበረ ቅዱሳን የወላይታ ስወዱ ማዕከል ስራ አስፈጻሚ አባላት፣ የሀገረ ስብከቱ እጨጌ ሚዲያና ምዕመናን ተገኝተዋል። መረጃው የማህበረ ቅዱሳን ሚዲያ ነው። ሀገረ ስብከት እያዋጣ ምዕመኑ አስራት በኩራቱን የሚያስገባው የእግዚአብሔርን ለእግዚአብሔር ብሎ የሚሰጠው ከተማ ተቀምጦ በሞባይል ላይ ታብሌት እያዩ የሚያዩትን መከራና ስቃይ እንኳን ውጭ ወጥቶ ለመናገር እንኳን ድፍረት ያጣባት ከሆነ እውነት እግዚአብሔር ፊትስ ድፍረት አለ ነው? ይቆመን ለመናገር የምንሞትለት ሃይማኖት እንጂ የምንሞትለት የሚመለከታቸው አካላት የዜጎችን ደህንነት እንዲያስጠብቁና ዘላቂ ሰላም እንዲሰፍን ሊሰሩ እንደሚገባ በአጽንኦት እናሳስባለን ሲሉ ብፁዕ አቡነ ገሪማ አሳሰቡ። ብፁዕ አቡነ ገሪማ የጌዲዮ ኮሬና ቡርጂ ሀገረ ስብከት ጳጳስና የቅዱስ ሲኖዶስ አባል በኦሮሚያ ክልል በአርሲ ዞን በደረሰው ጥቃት የተሰማቸውን ጥልቅ ሀዘን ገለጹ። የብፁዕነታቸው ሙሉ መልእክት እንደሚከተለው ነው። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ። ዮሐንስ ወንጌል ምዕራፍ 16 ከቁጥር 33። በኦሮሚያ ክልል በአርሲዞን በሚገኙ ኦርቶዶክሳውያን ላይ በደረሰው አሳዛኝ ጥቃት ህይወታቸውን ባጡና በተጎዱ ወገኖቻችን ከልባችን አዝነናል። በተለያዩ የሀገራችን ክፍሎች በተደጋገመው በዚህ ድርጊት ቤተክርስቲያናችንን ከልብ የሚያሳዝን እና የሀገራችንን ዘላቂ ሰላም ጥያቄ ውስጥ የሚከት በመሆኑ የሚመለከታቸው አካላት የዜጎችን ደህንነት እንዲያስጠብቁና ዘላቂ ሰላም እንዲሰፍን ሊሰሩ እንደሚገባ በአጽንኦት ለማሳሰብ እንወዳለን። መዓቱን በምሕረቱ ቁጣውን በትዕግስት ይመልስልን ዘንድ ሁልጊዜ ምላሽ ወደሚሰጠን አምላክ በጸሎት መጠየቅ ይገባናል። የልጆቻችንን ነፍስ ከቅዱሳን ማህበር እንዲደምርልን፣ ያዘኑ የተከዙ ወገኖቻችንን ከሀዘናቸው እንዲያጽናናልን ጸሎታችን ነው በማለት መልእክታቸውን አስተላልፏል። በሌላ በኩል ደግሞ ከጥቅምት 24 እስከ 27 ብሔራዊ የሀዘን ቀን መታወጅ አለበት እየተባለ ይገኛል። በዚህም ለዓለም አቀፉ ማህበረሰብ ማሳወቅና የንጹሐን ሞትና ስደት እንዲያበቃ ማድረግ ነው አላማው። ለቀጣይ ተግባርም ራሳችሁን አዘጋጁ እያሉ ነው የሚገኙት አስተባባሪዎች። ከዚህ ቀን ጀምሮ ላለፉት አመታት የተገደልነው መብቃት አለበት፣ እንዲሁም ኢትዮጵያ ሀገራችን የነፍሰ ገዳዮች ሀገር እንድትሆን መፍቀድ የለብንም እየተባለ ነው። መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ ይወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? ቤተ ክህነቱ መግለጫ ፈጥኖ የሚያወጣው በድንገተኛ አደጋ ለሞቱ እንጂ ለዓመታት ድረሱልን እያሉ ለሚጮት ክርስቲያኖች አይደለም። መሞታቸውን ካመነም በሁሉም አድባራትና ገዳማት ጸሎተ ፍትሀት እንዲደረግ ማዘዝ ነበረበት። ነገር ግን ስልጣናቸው እስካልተነካ ድረስ አይገዳውም። የቋሚ ሲኖዶስን መግለጫ የሰሙ ሊቃውንትና ምዕመናን ቤተ መንግስት የሚመስል ቤተ ክህነት ፈጥረናል ሲሉ ተናገሩ። አቶ ኢብራሂም ከዲር የአርሲ ዞን ዋና አስተዳዳሪ የተፈጸመው ግድያ ሀሰት ነው ያሉ ሲሆን፣ የተጎጂ ቤተሰብ አባላት ደግሞ በሃይማኖታችን ምክንያት ኢላማ ተደርገናል ብለዋል። ይህንንም ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ፣ የኢትዮጵያ ሃይማኖት ተቋማት ጉባኤ እንዲሁም የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ድርጊቱን አውግዘው የሀዘን መግለጫ አውጥተዋል። የቋሚ ሲኖዶስን መግለጫ የሰሙ ሊቃውንትና ምእመናን ቤተመንግስት መንግስት የሚመስል ቤተ ክህነት ፈጥረናል ሲሉ ተናግረዋል። ቤተ ክርስቲያኖች ሞት ሰላምን የሚሰብክ በዲፕሎማሲ ቋንቋ ሀዘኑን የሚገልጽ ተቋም ገንብተናል። መግለጫው የገለጠው ያንን እንጂ ሀዘን የደረሰበት አይመስልም። ቢቢሲ አማርኛ ያነጋገራቸው የተጎጅ ቤተሰብ አባላትና የቤተ ክርስቲያን ኃላፊዎችም ጥቃቱ የደረሰባቸው ሰዎች በሃይማኖታቸው ምክንያት ኢላማ ተደርገዋል፣ በአካባቢው ተደጋጋሚ መሰል ጥቃቶች መፈጸማቸው ለዚህ ማሳያ ነው በማለት እንደተናገሩ ዘግቧል። ቢቢሲ አማርኛ በዘገባው ጥቅምት አስራ ዘጠኝ አምስት ሰዎች የተገደሉበት የሆን ቆሎ ዋቢ ወረዳ አስተዳዳሪ ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ማለታቸውን ገልጿል። በተመሳሳይ ቀን ጥቅምት 22/2018 ዓ.ም ስለ ጉዳዩ ጥያቄ ቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከዲር በበኩላቸው ሀሰት ነው ሲሉ ተፈጽሟል የተባሉት ግድያዎችን ማስተባበላቸውን ቢቢሲ አማርኛ ዘግቧል። በአርሲ የክርስቲያኖች እልቂት ለምን ለምን ቀጠለ ለሚለው ጥያቄ ክርስቲያኖች መሳሪያ እንዳይኖራቸው ትጥቃቸውን በግድ እንዲፈቱ፣ ሌሎች ግን መሳሪያ ቢኖራቸው እንኳን በፍጥነት ህጋዊ እንዲደረግላቸው መደረጉ ነው ይላሉ። ከዚህ ሁሉ በላይ ከክርስቲያኖች በግድ የሚቀሙ መሳሪያዎች ሸኔ ለሚባረ ክርስቲያኖችን አራጅ ቡድን ይሰጣል። ይህ ተራክስ ሳይሆን ከትክክለኛ ከፍተኛ ምንጭ እየተጣራ መረጃ ነው። አባቶችስ በምስራቅ አርሲ በአንድ ወረዳ ብቻ በሁለት አመት ውስጥ 115 ልጆቻችሁን መገለል ሰምታችሁ ይሆን? በእውነት ነገ ፐርሰንት ብላችሁ ፊቱ የመቆም ሞራል አላችሁ? ለነገሩ እስከዛ ካለለቁ ነው። ለመንጋ የማይራሩ ጨካኞች በበዙበት ዘመን ዝም ብሎ ማየት መድኃኒት አይሆንም። ለሁሉም ክርስቲያን የሐዘን መልእክት በማድረስ መረባረብ ይኖርብናል። በዚህ ሰባት ዓመታት በዝቋላ በበደኖ፣ በአርባጉጉ፣ በአሩሲ፣ በጅጅጋ ወዘተ በሰማዕትነት ያለፉትን ፎቶ በመለጠፍ የሰማዕታቱ ግፍ በሁሉም ቤት እንዲታወቅ ማድረግ አለብን። መልእክታችን ነው። በግፍ ለተሰዉ ክርስቲያኖች እግዚአብሔር የሰማዕታትን ክብር ለሐዘንተኞች ደግሞ መጽናናትን ያድልልን። ውድ የሰውነት ሚዲያ ቤተሰቦቻችን፣ ሌሎችም መረጃዎች እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረጉን አይዘንጉ።